የሰሙነ ህማማት ማክሰኞ የጥያቄ ቀን በመባል ይታወቃል። ምክንያቱም ሹመትን ወይንም ሥልጣንን ለሰው ልጅ የሰጠ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰኞ ባደረገው አንጾተ ቤተ መቅደስ ምክንያት በዚህ ዕለት ስለ ሥልጣኑ በጻፍት ፈሪሳውያን ተጠይቋልና ጥያቄውም ከምድራውያን ነገሥታት ከሌዋውያን ካህናት ያይደለ ትምህርት ማስተማር ታምራትም ማድረግ ገበያን መፍታት በማን ሥልጣን ታደርጋለህ? የሚል ነበር። ይህን ሥልጣን እነዚህ እንዳደርግ ነግራችኋለሁ። የዮሐንስ ጥምቀት ከወዴት ነበረች? ከሰማይ ወይንስ ከምድር አላቸው። እነርሱም ከሰማይ ነው ብንል ለምን አልተቀበላችሁም? ይለናል፣ ከሰው ነው ብንል ሕዝቡ ሁሉ ዮሐንስ እንደ አባት ያከብሩታል ለመምህርነቱም ይፈሩታልና ሕዝቡን እንፈራለን ተባብለው ወዴት እንደሆነች አናውቅም ብለው መለሱለት። እርሱም በማን ሥልጣን እነዚህን እንደማደርግ እኔ አልነግራችሁም አላቸው። ይህንንም መጠየቃቸው እርሱ የሚያደርጋቸውን ሁሉ በራሱ ሥልጣን እንዲያደርግ አተውትም አልነበረም ልቦናቸው በክፋትና በጥርጥር ስለ ተሞላ ነው እንጂ። ከዚህም የምንማረው የእነሱን ክፉ ጠማይና ግብር መከተል እንደማይገባን ነው። በዚህ ዕለት በቤተ መቅደስ ረጅም ትምህርትም ስላስተማረ የትምህርት ቀንም ይባላል። ይኸውም ከሃይማኖት የራቁትን ከፍቅረ እግዚአብሔር የተለዩትን አስተምሮ ማቅረብ፣ ምክሮ መመለስም እንደሚገባን ሲያስተምረን ነው።